በጋና ሁለተኛው አገር አቀፍ የካቶሊክ ትምህርት መድረክ ተጠናቀቀ። በትምህርት ቤቶች ውስጥ የካቶሊክ ማንነትን ማጠንከር በሚል ሀሳብ በጋና የተካሄደው ሁለተኛው ብሔራዊ የካቶሊክ ትምህርት ፎረም በምዕራብ አፍሪካ በሚገኙ የካቶሊክ ትምህርት ተቋማት መሪነት ተጠናቀቀ። በመድረኩም ትምህርት ቤቶች የካቶሊክን ማንነት በየትምህርት ተቋሞቻቸው እንዲያጠናክሩ በቀረበው ጥሪ የጋና ካቶሊክ ጳጳሳት ጉባኤ ፕሬዚዳንት መልእክት ያስተላለፉ ሲሆን ትምህርት የጋራ ጥረትን የሚጠይቅ ጥሩ አጋርነትን የሚያረጋግጥ ተግባር ነው በማለት ተናግረዋል። ብፁዕነታቸው በመልእክታቸው በየትምህርት ቤቶች ውስጥ ካቶሊካዊ ማንነት፣ የቤተ ክርስቲያን ማህበራዊ አስተምህሮዎች በማስተማር የጸሎት ቤቶችን በመገንባት ያለውን የካቶሊክን ማንነት ማጠናከር እንደሚያስፈልግ አስገንዝበዋል። አቡነ ጂያንፊ በመቀጠል የጋና መንግስት ቤተ ክርስቲያን በአገሪቱ ሁለተኛዋ ግዙፍ የትምህርት አገልግሎት ሰጪ እንደሆነች በመገንዘብ ለካቶሊክ ክርስቲያን በሚኒስቴሮች ምክር ቤት ቦርድና በጋና የትምህርት ቤት ቋሚ ውክልና እንዲኖራት አሳስበዋል። ተሰብስበዋል። ብፁ ጂያፊ በመቀጠል በቴክኒክና ሙያ ትምህርትና ስልጠና ላይ መስራት አስፈላጊ መሆኑን በማሳየት መንግስት በእያንዳንዱ ክልል ቢያንስ አንድ የቴክኒክና ሙያ ትምህርትና ስልጠና ማዕከል እንዲቋቋምና ወደፊት አቅም ያላቸው አዳዲስ ቴክኖሎጂዎች እንደ ሮቦቲክስ፣ አረንጓዴ ኃይል በቴሌቪዥን ምርት ተቋማት ስርዓተ ትምህርት ውስጥ እንዲካተቱ ቁርጠኛ መሆን አለበት ሲሉ መልእክታቸውን አስተላልፈዋል።